በዛ ሰዓት የድመት ስጋ ምናምን ብዙ ጊዜ ስለማላገኝ ከዛ ነው የሚላክልኝ። ያው እሱን ስበላ ያጠነክረኛል፣ አይምሮ በጣም እንትን ይሆናል። ጎበዝ፣ ፈጣን ሆናለው። ብር አላጣም፣ የፈልገውን ነገር አገኘዋለ። የድመት ስጋ ብቻ ነው የሚላክልሽ? ከዛ የውሻም አለ፣ አንዳንድ የጅብም አለ። የጅብም ጅብም ታርዶ ይመጣልሻል? ከዛ ቆይ እንዴት ነው ከሁን ከዛ ከክፍለ ሀገር፣ ቆይ እንዴት በምን ትራንስፖርት ነው የሚመጡት? እንዴት ያመጡታል? ቆይ በክፍለ የቅርብ መንገድ ነው፣ ብዙ ሩቅ አይደለም ከዚህ በማዳበሪያ ይዘውት ይመጣሉ አይደል። ከዛን የፍሪጅ ውስጥ ከትቼ ፍሪጅ ውስጥ እያቆየ እየቀነስኩ እሰራለሁ። በሳምንት አንዴ ቢያመጡት ምንም አይሆንም ይቆያል ማለት ነው ስጋው እና። ቆይ ክፍለ ሀገርም እያለሽ ይህን ነገር ትመገቢ ነበር ወይስ እዚህ ከመጣሽ በኋላ ነው መመገብ የጀመረች? ያለው በላ ነበር። እዚህ ስመጣ ያው አዲስ አበባ እንደዚ አይነት ነገር ስለማይገኝ ከዛ ነው የሚያመጡልኝ። እና አሁን ቆይ፣ አሁን አንቺ ይሄ የምታደርጊው ነገር አሁን የድመት ስጋ የጅብ ስጋ ብለሽኛል የምትመገቢው ነገር ቆይ፣ አንቺ ላይ ከአቅም ሌላ ምንድን ነው የሚሰጥሽ ነገር? ለእነሱ ምንድን ነው ጥቅማቸው? ለቤተሰቦች ለእነሱም ያው እንትናቸው እንዲሰራላቸው ያደርግላቸዋል። የሚሰሩት ስራ እንዲሳካ ለሌላውም እንዲተርፍ ያደርግላቸዋል። እኔ በማድረጌ አካባቢው ላይ ያሉ ሰዎች ይጠቀማሉ። እኔ ብቻ አይደለውም፣ ገጠር ያሉት አካባቢ ነው ሙሉ ይጠቀማሉ። እነሱ እነሱ ጋር ሂደው እነሱ እንደዚህ አይነት ነገር የሚያመልኩ ሰዎች በሙሉ ፓውሎ እነሱ ላይ እንዲሰራ ያደርጋል። እኔ በመመገቢ ብቻ ማለት ነው እኮ። አሁን እነዚህ እንደዚህ የሚመገቡትሆን አንቺ ብቻ ነሽ ሌላ አካላለ የሚመገብ? ቆይ እንደዚህ የሚያቀርበው ከአንቺ ቤተሰቦች ሌላ እንደዚህ የሚያቀርቡ ሰዎች አሉ? እንደዚህ የድመ ስጋ የጅብ ስጋ ያው እዚህ ውስጥ የሚያመልኩ በሙሉ ይጠቀማሉ። ይህንን ካልተጠቀሙ እነሱም አያገኙትም። አንዴ ይታደንና እንከፋፈላለን እዛ እያለን ልክ እንደ ቅርጫ ማለት ነው። ቻይናም ያሁን ቻይና ይጄ ነበር ብለሽኛል። ቻይናም አሁን ሂደሽ እንዴት ነው የምትመገቢው? እዛ ሰው እንዴት መመገብ ጀመር እኮ ጥሩ ሀገር ናት። እንዲሁም ቤተሰቦች ቻይና ስኮላር ደረሰኝ ስል በጣም ነበር የተደሰቱት። እዛም አንበላው ነገር የለም። የፈለግኩትን በነፃነት ነው ማገኘው። እባብ አለ፣ ጊንጣ አለ፣ ብዙ ነገር አለ። እባብና ጊንጥም ትበያለሽ ማለት ነው? ሁሉንም እበላለሁ። እባብና ጊንጥ መሆን ይፈቀዳል። እንደዚህ ነገር ይ አሁን የምትዩ ለባድ አምልኮ ለቤተሰቦች በጣም ጥሩ ነው ለነሱ። እንዲሁም እባብ በተለይ ሲሆን ቆንጆ ነው። እባብ አሪፍ ነው ማለት ይ። እና እዚህም ኢትዮጵያ እያለሽ እባብና ጊንጥ ትመገቢ ነበር ማለት ነው? እዚህማ እባብ አይገኝም፣ እዛ ሳገኝ። እዛ ግን በነፃነት ነው የሚገኘው። እዛ ዛ አጋጣሚውን ተጠቀምኩበት። እንደዛ ስበላ ፓወር እየጨመረ መጣ፣ ሀብታም ሆንኩ። ቻይና ሀገር ላይ ጎበዝ ተማሪ ተብዬ ተሸልሜ ዩኒቨርሲቲ እዛኔ የተማርኩት አስራ ሁለት ከጨረስኩ በኋላ እና በቃ ጥሩ ከሰው ጋርም እንድግባባ ያደርገኛል። ጥሩ ግንኙነት እንዲኖረኝ ያደረገኝ እና ታደ ከባሌቶች ጋር እንዴት ተገናኛቸው ሆነ ነገር ያው ቻይና ትምህርቴን ከጨረስኩ በኋላ እቃ ወደዚያ ያመጣለሁ አስመጭና ላኪን የሆንኩት በጣም የተስፋፋ ንግድ እየጀመርኩ ነበር። መርካቶ ላይም ሱቅ ከፍቻለሁ እና ወደ መርካቶ እቃዎችን ሳስገባው ራይድ ስደውል መጣልኝ እና ሲመጣ በጣም ቆንጅዬ ልጅ ነበረ። ከዛ በቃ ትህትናው ብትል አነጋገሩ ብትል፣ በቃ በጣም ነበር የተመቸኝ። ከዛ በቃ ሁሌ እቃ አስፈልግ እሱ መጥራት ጀመርኩኝ። እንድንግባባ አደረግኩኝ። ሁሌ ጨምሬ ነው የምሰጠው ብር ምናምን፣ በቃ ደስ እያለው ምናምን፣ ስራውንም እያሳየው ስራውን እንዲቆጣጠርልኝ እያረኩ መግባባት ጀመርን። ያው የሆነ ሰዓት ባለቤት እንዳለው ሳቅ፣ በጣም ተናደርኩኝ። ተናደርሽ? ምን አርግሽ ታዲያ? ያው ምን አደርጋለሁ? የኔ እንዲሆን ያደረግኩት። ሌላ ምን አደረግሽ ደሞ? የአንቺ እንዲሆን ደሞ ሌላ ምን አደረግሽ? ሌላ ሜተራ ነገር አድርገሻል እንዴ? ያው የኔ እንዲሆን ብቻ ስለፈለግኩ የኔ እንዲሆን ያደረግኩት። ሌላ ምንም ያጠፋሁት ነገር የለም እኮ። እንዴት አንቺ እንዲሆን አድርግሽ እኮ? እሱም ሞቅ ፈልጋለሁ። እንዴት ነው አንቺ እንዲሆን አድርግሽ? በቃ ተቀራርበን ብዙ ነገሮችን ማውራት ከጀመረን በኋላ እሱም፣ ለሱ ጥሩ ስሜት እንዳለኝ ሲገባኝ እሱን የኔ ለማድረግ ስሞክር ጓደኛ እንዳለውና በጣም እንደሚወዳት እሷን ሊያጣት እንደማይፈልግ ነገረኝ። ከዛ በቃ ያለኝ አማራጭ አባቴ ጋር ደውዬ እንደዛ እንዲያደርግልኝ ነበረ። ደውዬ አዘዝኳቸው። ከዛ የሆነ በሽቶ ተቀላቅሎ የሚሰጥ ነገር አላለኝ። ከዛ በሽቶ ቀላቅሎ ሲሰጡኝ እኔ ደግሞ ስራዎችን እያገዘኝ ነበር እዛ፣ እና ስራዎቼን ሲያግዘኝ ሽልማት ነው ብዬ የሰጠሁት። ከዛ በኋላ በቃ እየወደደኝ መጣ፣ እሱ ሽቶ ሲነፋ ማለት ነው። ቤተሰቦችሽ አሁን የታወቁ እንደዚህ ዓይነት ነገር የሚያቀርቡ ናቸው ማለት ነው። ይሄ ባህሪያ መልኩ በጣም ጎበዝ ነው። አባቴ መፍትሄ የማያመጣው ነገር የለም። ለአንተም ከፈለክ ያመጣል። አሁን አንቺ አታፍሪም። ይኸውልሽ እንደዚህ ዓይነት ነገር የምትሄጂው ከሆነ አሁንም ህግ ቦታ ነው። እየሰማሽ ነው አይደለ? ይህን ነገር ከአይመሮች መውጣት አለብሽ። በጣም ደፋናት። በእናታችሁ መፍትሄ አግኝተሽ ምንም ዘላቂ አይደለም። ይኸውልሽ አንቺም ጣጣ ውስጥ ነው የገባሽው። ያየሻ አይደለ? የሰው ህይወት ላይ አደጋ ይጥለሻል። እንደዚህ ነገር ከጭንቅላት ሽ አውጪ እሺ አሁን ይሄ ነገር አሁን እሱ ራሱ አሁን ሳይፈልግሽ ነው ያገባሽ እንደነገርሽ ነው ፈልጎኝ ነው በቃ ስሰጠው ወደደኝ ወደደኝ ይሄ ወደድሽ አይደለም ይኸውልሽ ወደድሽ አይደለም የሚነፋ ነገር ይሄ ሰተሽው እሱን እየነፋ ነው አይደለ ሽቶ ምንም ይሁን እንዲህ ወደደኝ ራሱ ነው የመጣው እኔ እና አላልኩትም እኮ ይሄ ነገር ሰቆ እንዴት ነው የሚለቀቅ ቆይ እንጃ እሱ መጥቶ እዚህ ይሄ ነገር አሁን እንደነገርሽ ከሆነ እሱ ሳይፈልግሽ ነው ያገባሽ ማለት ነው አንቺ በራስሽ መዘን የመጣሽው ይሄን፣ እንዲሁም እሱ እዚህ ጋር ቁጭ ብሎ እሱ ማወቅ አለበት። አይኔ እሱ ማጣ ነገር እሱ ማወቁ፣ እሱ ነው መወሰን ያለበት። ስለዚህ ይሄን ነገር ማወቅ አለበት። ስለማልፈልግ እሱ መስማት የለበትም። መስማት አለበት አይደለ? አታፍሪም ይሄልሽ እሱ እዚህ መጥቶ ሁሉ ነገር ያወራል። ይሄ ስማሽኝ ነው አይደለ? አንቺንም ይኸው። አንተ ልጥጊ ነው እዛ እስር ቤት ምከትሽ። እሺ፣ እሱ መጥቶ እዚህ ጋር ሁሉ ነገር ሰምቶ እሱ ነው የሚወስነው። ይሄ ማቆም አለበት። አር ለማን ተቀመ ተቀመጥነህ ይኸውልህ ነገር፣ ይሄ ብዙ ነገር ተፈጥሯል። አሁን አንተ እኮ አለ ብዙ ነገር ተፈጥሯል። እንደ ምንም መስማት አልፈልግም ማለት አይ ነው ብዬ እኮ ነገር ምትሰማ ይሆናል። አንተ ግን እንደ በስትክል ስህተት እንዳትፈጽም። አሁን አንቺ ቅድም የነገርሽኝ ለኔ ለሱ እንድትነግረው ይፈልጋለሁ፣ እንዴት ከሱ ጋር አንድ ላይ እንደሆናችሁ እዚሁ እንድትነግረው ይፈልጋለሁ። እኔ ምንም ከዚህ በላይ የማውራው ነገር የለም። ይኸውልሽ፣ ሕግ ቦታ ነው ይዘሽ የሚሄደው ያረግሽው እሱ ላይ የሚውሉ ያረግሽው ነገር። ይሄ ያለ ፍቃድም ነው እንድታገቢ ያረግሽው ይሄ ነገርም ራሱ ሌላ ተጨማሪ ክስ ነው ያመጣብሽ። ለምንድን ነው ግን ሕግ ቦታ ስትባል የማትወደው? ለምንድነው ቦታ አይደለም እኔ ያለ ፍቃዱ አይደለም እንዲወደኝ ብቻ ነው ያደረኩት ሌላ ምንም ያደረኩት ነገር የለም ወደደኝ በቃ ወደደኝ ገና ነው አሁን ይኸውልህ ይኸውልህ እንዴት እንደዚያ አደረገ ይኸውልህ ስትሰጥህ ነበር አይደለ አዎ ሽልማት ነው ብላኝ ነው እዚህ መርካቶ ምናምን እቃ እናደርስ ነበር እንደነገርኩ ባለፈው በስልክ ደውዬ እንዳዋራው እንደዚህ እንደዚህ ያን ነገሮችን አውርተን ነበር ግን መርካቶ ያው እኔ ታክሲ ላዳምና እንትን ነበር የምሰራው። ታክሲ ነው የምሰራው። እና ከዛ ነው የተዋወቅ ነውና መልካም ልጅ ነበረች። ሳቃት ማለት ነው። መልካም ልጅ ነች። በቃ ለሰዎች ያለ አስብ እና ሰውን ትወዳለች። በቃ አለ አለ በቃ ቤተሰብን ካላስተዋወቅ ካለችኝ ከዛ ምናምን። አይ እኔ እኮ ቤተሰብ እናት አባቴ ጋር አይደለም የምኖረው እኔም የክፍለ ሀገር ልጅ ነኝ። እዚች ጋ የሆነ ታክሲ ምናምን እየሰራው ነው ያለሁት ምናምን ስተ አረ ችግር የለውም ምናምን ብላኝ። ከዛ ጓደኛም እንዳለችኝ ምናምን ባለቤት እንዳለኝ ሳወራት፣ አረ ችግር የለውም ምናምን ብላኝ። በቃ መልካም ልጅ ነች። ከምፈልገው በላይ ነው ብር ራሱ ቲፕ ነገር ታደርገኛለች በጣም የምትገርም ልጅ ነች እና ትውትና በቃ ሰውን የምትወድ ልጅ ነች። ግን አሁን እንደዚህ ያንን ነገር ውስጥ ሳያት በጣም ነው የምገርም። አሁን ያልኩ ነገር በቃ የምለው ነገር ራሱ አጣለሁ። በቃ ቤቴን እዛ ጋር በትኛለው አስባል። በጣም የሚገርም ነው። ያቺ መልካም ሴት ነበረች። አሁን እንዲወድን ያደረገች ከሰው ጋር በምንድ የተጠላች እንትለያያችሁ ከሰው ጋር እኔ በቃ እያስጠላችኝ መጣን ታውቃለህ። በጣም ምወዳ ልጅ ነበረች። በጣም ማከብራት፣ ታከብረኛለች፣ ትወደኛለች በቃ እማታደርግልኝ ከዛ እችኛዋ ደግሞ በቃ እኔ ውጥረት ውስጥ ገባው። ከዛ ጩጬም ነበረ እዛ ጋ ምናምን በጣም ህይወቴን እየ ከዛ በኋላ ነው አሁን ከተጋባን አንድ አራት ወር ነው ታውቃለህ። ወደ አራት ወር ነው እኔ ከአንድ ወር በኋላ ነው ጤናዬ ምናምን ስራውም እየደበረኝ ምናምን እየመጣ እነዚህ ህክምናም ብዙ ጊዜ አደርጋለሁ። በቃ እንደዚህ ስታይ ምንም የሚታይ ነገር የለም። ታይፎርድ ታይፈስ ምናምን እየተባለ የሆነ መድኃኒት ምናምን ተሰጠኝ። ያችን እየተጠቀምኩ ነው። ከዛ ያለው እኔ በጣም ነበረ መወዳት እችኛዋን የልጄን እናት እዚህ ጋር ትቼ ወደዚህ ስመጣ ልጅ ነበራቸው ማለት ነው ከዛችኛዋ ጋር እንዴ ራሴ ወቀስኩ አልኩ በቃ ራሴ ነው ወቀዙት። ዱሮ ቤተ ክርስቲያን ይሄድ ነበር። አሁን ቤተ ክርስቲያን የሚሄዱንትም በቃ አስጠላኝ። አስባ ቆያን ሽቶን ሽቶን እየሰጠችን ሽቶን እየተቀበለን እስካሁን ድረስ ሽቶን አልፎ አልፎ በቃ ትቼዋለሁ። መጀመሪያ አካባቢ ነው በጣም እንዝናናለን። በቃ እንጆይ ነው በቃ ታውቃለህ፣ የሆነ ስራ እንሰራለን። አየር ባየር ነው። ስልክ ምናምን ትላለች፣ ምናምን ትሄዳለች። አስር ቀን ምናምን ቆይታ ትመጣለች። ምናምን ስመጣ በቃ በጉግት በንቀዩ ሌሊቱ ሙሉ አልተኛም እያለቀስኩኝ በቃ ምን ትሆናለች፣ ፕሌን ላይ ምን በቃ እማል እማልሆኖ የለም። ያችን የልጆችን እናት ግን አስባል። አሁን እውነት በጣም ትልቅ አጥያቶ። ይሄ ነገር አሁን ይሄ ነገር የተፈጠረው በዛ በሽቶ ነገር። አዎ በቃ እኮ አሁን ስትነግር በቃ እኔ ስለ ስለ እራሴን እንትን ማለት አለብኝ ብዬ ነው። ቆይ አሁን አንቺ ይሄ ነገር እንዴት ነው የሚለቀው? ይሄ በሽቶ የነፋሽበት ነገር እንደምታስብለው ለምንድን ነው እሱ? እኔ እንዲለቀው አልፈልግም። ከእኔ ስር እንዲወጣ አልፈልግም። እንደዚህ ይባል ነገር የለም። ል አንጠልጥዬ ነው ወስ ሲወድሽ ሞሽ ኑሮሽን እየበጠበጥኩት አይደለም። የሰው ህይወትን ያበላሸሽው የእሱን ህይወት እያስተካከልኩት ነው። እሱ የሚፈልግሽም ከሆነ ያለ ሽቶ ነው መውደድ ያለበት። ስለዚህ አሽቶ እንዴት ነው የሚለቀው? እንዴት ነው የገባሽበት ነገር የምትፈችለት? ነው ማንም የለኝም አሁን ላይ እኮ ይኸውልሽ እሱም ይኸውልሽ የሚፈልግሽ ከሆነ የሚወዱሽ ከሆነ ማለት ነው። እሱ የሚወዱሽ ከሆነ ሰምቶት ሁሉንም ነገር እንዴት እንደምታደርጊው እሱን አስቁመሽለት፣ የተበተፍሽለት፣ ፈተሽለት የሚወዱሽ ከሆነ አብሮሽ ይቀጠላል። አይ መትሄድ ከሆነ ግን ይኸውልሽ እሱንም ይኸውልሽ ወስደን ጸበል እናስጠምቀዋለን። አንቺም አለን አንቺም ይኸውልሽ እስር ቤት ነው ይዤ የሚከትሽ አንተ ልጥዬ፣ አሁን ነው ይዤሽ የሚከት የሚከትሽ የሰማሽኝ ነው አይደለ? እኮ እንደት ነው የሚለቀውን ይህ ነገር ከአባቴ የሆነ ቻፒስቲክ አለ። ከሱ ቻፒስቲክ አመጣል ነው ቻፒስቲክ ቻፒስቲክም ገጠር ይሰራል አለ። አዎ፣ እንዴ! በጣም ይገርማል። ሆነ ቆይ አባትሽ፣ ቆይ ምን አይነት ሰው ነው? ቆይ አዋቂ አዋቂ ማለት እሱ ነው የሚሰራው እንደዚህ አይነት ነገር፣ ዋናው እሱ ነው። እሺ። እሱ የሥራ ድር ፈጥሯል፣ ብዙ ነገሮችን ያውቃል። እሱ ጋርም ትወዝጅኛለሽ። ከመፍትሄ ብዙ ጊዜ ስለሚነግረን እሱ ጋርም ትወዝጅኛለሽ። እሱን አሳይሻለሁ። አሁን ይሄ ነገር ቻፕስቲክ ያልሽው እንዴት ነው? በቻፕስቲክ ደግሞ እሱ ነው የሚቀባው ቻፕስቲኩን እየተቀባ ለሰላሳ ቀን ከንፈሬ የምስመው ከአሁን በኋላ የለ ማለት እንዴት ነው አንቺ ተቀበተች ነው ሚስሎች ማለት ነው ባገሬ፣ ልልም ባገሬ አይቺ ሰምቼም አላውቀው፣ ውስጥ እኔ ለካ ጉርጋድ ውስጥ ነበርኩ። አሁን ችግር የለውም። አሁን ይኸውልህ ሰምተናል። ባለቤቴን ይቅርታ ጠይቄ ልጅ፣ ይሄ ነገር ምሎ የለኝም። ስንት የቤተ ክርስቲያን ሰው አባቶች መጥተው እግሬ ላይ ወድቆ ሲለምኑኝ፣ ስትለምነኝ ያንን ሁሉ አጥያት ውስጥ ወድቄ ተው፣ አሁን ተው። ችግር የለውም አሁን፣ ያለውም አሁን፣ ቶሎ መመለስ እኮ ጥሩ ነገር ነው። ነገር ከዛ ከማይረባ ይሄን የመሰለ ቤት ገዝቼው አስገባው፣ አኖርኩክ። ሌላ ምን ትፈልጋለህ? ሀብት ንብረት፣ በመኪና እንደፈለክ የምትንቀሳቀሰው በኔ ገንዘብ ነው። አሁን አንቺ ቻፕስቲክ ያልሽው ነገር ማለት ነው አራት ወር ነበር ማለት ነው። እኔ ታወቅሻው፣ እኔ ቻፕስቲክ ተቀብተው ወንድ ልጅ አንቺ ሲስምሽ ፍቅሩ ይቀነሳል ማለት እንዴት ነው? ቆይ፣ እንደዚህ አይነት ነገር እኔ ራሴ ጸበል እገባለሁ። ችግር የለውም። ይሄን ነገር ማወቅ ስለፈለግን ነው። እግዚአብሔርን እኔ አደራ ጠይቃለሁ። እኔ ለእግዚአብሔር ቃሌን ሰጥቼ ለእግዚአብሔር ጸልያለሁ እንጂ ከዚች ሴትዮ እኔ አፋታኝ በሕግ

ያው እንግዲህ ተመልካቻችን እንደተመለከታችሁት ብዙ ነገር ሰምታችኋል። እንግዲህ ብዙ ነገር ነው እናንተ የሚያያችሁት። እኛም እንግዲህ እሷን ለጋ አቅሮን መመለሳችን፣ አሁን ያው የተፈጠረው ነገር በጣም ይከብዳል። እንግዲህ የተፈጠረው ነገር እንደተፈጠረ ሆኖ ከዚህ በኋላ ነገሮችን ማስተካከል ነው ያለብን። አንተ መረጋጋት ነው ያለብን እና፣ አሁን ቆይ እስኪ አሁን ምን ተሰምተዋል? እሺ አሁን እንደዚህ ነገር አሁን ለሷ ፍቅር አለህ እንዳለህ ነው እውነት? እውነት በጣም ነው የምገርመህ። በጣም በቃ እንደዚህ ማለት ሆነም ስሜት መመለስም ነገር አልመሰለኝም። እውነት ከልብ ይህ ሚዲያ አመሰግናለሁ። በጣም ነው የማመሰግነው። እሱ እሴት ልጅ በጣም ነው እንትን ያለኝ። በጣም አመሰግናለሁ። እናንተ ካሜራማኖችም ከልብ ነው የማመሰግነው። እውነት የገባውበት በጣም የሚገርም ነው። እውነት እኔ በቃ ሀብት ነው ሀብት አይቼ ነው በቃ በቃ ስላለ የጊዜያዊ ደስታ የማይደረግ ነገር አልነበረም። እኔ ግን ያንን ጊዜ በቃ ህልም ነው የሚመስለኝ። አሁን ነው በቃ ከነገረችኝ በኋላ የሆነ የሚገርም በቃ መንፈስ የሆነ የማንነት ምንም አይሰማኝም። እኔ ሰዎችን ራሱ ሳይ ምናምን ድሃ፣ የኔ ቢጤ ዱሮ መጸውት ነበረ ታውቃለህ። አሁን ምንም ሰው ራሱን አይዶ ነው ቀን ምንም አይመስለኝም በቃ እሷና እሷ ማዘርጋ በወር በሶስት በሁለት ወር ምናምን አልደውልም እነ ብራዘር እየደወሉ ምን ወንክ ምናምን ይሉኛል። ልጆችህ ከርስክ ልጆችህ ከርስክ እ ትገናኛሉ በጭራሽ። ምን አንተ በቃ እኮ ሌላ ዓለም ውስጥ ነው። እኔ ይገርመኛል። በቃ የሚገርም ነው። እና ትላልቅ ሰዎች ናቸው መቶ ይቅርታ የጠየቁኝ ምን ምን ምንም በቃ ምንም አይመስለኝም። የሚገርም እኮ ነው በጣም እኔ እመገባለሁ። በቃ እንትን ነው እንጆይ ነው ቅድም እንደነገርኩ በጣም በቃ ነው ያደረገችብኝ። ለካ አንተ እንደነገርካትና እንደው እግዚአብሔር በሷ በሱ በአንተ ውስጥ ሆኖ ነው ያንን ሁሉ ጥያቄ ጠይቃት። ከእንደገና ያንን እንደዚህ ሽቶ ብላ መናገሯ ራሱ ገረመኝ። እንደነቀኛው በቃ የሚገርም ሽታ አለው ታውቃለህ። እና ሁሌ ስቀባ እንዳልኩ እሷን ማስታወስ ከእሷ ስራ አስጠላኝ። አት ስራ ምናምን ነው የምትለው። ብር አለ ብር አለ፣ ግን ታውቃለህ ጤና ላይ ትንሽ እንትና ላይ አንድ ሁለት ወር በኋላ ሆነ እየተጫጫነኝ ምናምን ሐኪሞችን እያማከርኩኝ ምናምን የሆነ ቅድማ የታለ እዛ መድኃኒቱን ባልወስድ አስበሃል? በቃ ያመኛል፣ የሆነ ያንፈራፍረኛል። ለተወሰነ ድመት እንዴት በኢትዮጵያ ካልቸር ውስጥ የሌለ ነገር ነው። እንዴት ድመት በልተ አስብ እንደ እስከ ዛሬ መኖሩ ከእሷ ጋር ያለው መንፈስ አለ ታውቃለህ። ለእሷ እንዲስማማ ለሷ እንዲመቻት ምናምን ተደርጎ የተሰራ ነገር ነው። እኔ ጋር ስመጣም ለእኔም ተደርጓል፣ ግን ከእኔ ጋር ብዙ የመስማማት ነገር አልነበረውም። አልፎ አልፎ እንደ መጀመሪያ ቀን ሁለት ቀን ሶስት ቀንማ እያስታወከኝ አይዙ ምናምን ትላለች። ሐኪም ቤት እንሄዳለን በቃ ምናምን የሆነ ማስታገሻ ከዛ የሆነ ትልቅ ሰው አለ ሐኪም እሱን አናገርኩት። በቃ እሱ የሆነ ከውጭ ነው እንዳልኩ እንደነገርኩ ቅድም ያን ውድ መድኃኒት ነው እንደዚህ እንደዚህ ምናምን አልኳት። ኧረ ችግር የለውም ምናምን አለችኝ። በጣም ብዙ ብር ነው፣ አሁን ብነግረህ አታምነኝም። ብር ችግር የለም፣ በቃ እሷ ጋር ብር ችግር የለም። 250 ምናምን ሺ ብር ነው። አውጥተን ያንን መድኃኒት ገዝታ በየስድስት ወሩ ነው ተብሎ እኔ አሁን አራተኛ ወር አደለ? ከተጋባን ወደ እንትን በጓደኝነት ቆይተን አንድ ቤት ወደ ቤቴ ካመጧት በኋላ ነው ያንን መድኃኒት እየወሰድኩኝ። መድኃኒቱ እርግጠኛ አሁን ከፋርማሲ እንደገዛችሁት ከውጭ ነው፣ በሰው በሰው ተጽፎ ሰጠን። እሷ ታቃለች። ብዙ ሰዎች በኢንተርኔት ምናምተ በአየር መንገድ መቶ ነው፣ ከዛ ሄደና ያመጣ ነው እና እየቆየው እንትንምጠው ለስድስት ወር ነው። አሁን የነገርኩህ ብር ለስድስት ወር ነው። አሁን አራት ወር ወስጄዋለሁ። እግዚአብሔር ኧረ ውልቅ ያርግልኝ። አንዴ ሌላ ነገር መድኒቱን መጠርጠር መመርመር አለበት። መድኒቱም ሁን የ200 ከውጭ ነው ያስመጣችው። ሌላ ነገር አላማ ስለሚሆን ሊሆንም ስለሚችል እሱ መድኒቱም ታመጣለኝና እሱን ማጠረ ይሆናል። እሱን ማመጣና ታየዋለህ። በጣም አሪፍ ነው። ኦልሬዲ በቃ እሱን ስውጥ ትንሽ ይረጋጋሉ። በቃ ያ ነገር ነው። እና እንደዛ እያለች ቆየችን። በቃ እኔ በጣም ነው የምወዳት ነገርኩ። ከእሷ አንግል ውጭ ከእሷ አንግል ውጭ ማሰብ አልችልም። እንዳልኩ ብራዘር ማዘር ምናምን ቤተሰቤን ምናምን ሁሉን ነገር ትቼ በቃ ወደ በቃ እሷን እና እሷን እንዴ አንድ አስር ቀን ቆይታ መምጣት ማለት ለእኔ ሞትና ህይወት በቃ እንደዚህ ሌላ ሴት ሌላ ምናምን ብር አለ ምናምን እሷም ታውቃለች ታውቃለህ፣ ተደርጎብኛል በጣም ብዙ በቃ ታውቃለህ፣ መኪናን ቀያይራለ ምናምን ከዛ እንግዲህ በቃ ሴቶች ምናምን ምናምን ጋር ምንም እኔ ሰው በቃ ሰው ሰው አይመስለኝም ነው የምልህ። በቃ ያንን ነገር በቃ ያስን በው እኔ የእሷና የእሱ በቃ ቤተሰብም ምናምን በቃ የምፈልገው ነገር ይደረጋል። ያው ነው እንግዲህ። አሁን እንዳልኩ እግዚአብሔር ደርሶልኛል። እናንተም ደርሳችሁልኛል። የሆነ ትንሽ ተጋጭተን ነበር። በዛች መካከል ነው እቺን ራሱ ማሰብ የጀመርኩት ታውቃለህ። እንጂ ይሄ ነገር ያልፋል ወይም እንትን ይላል ብዬ አስቤ አላቅም። አሁን ቤተሰቦቼ ወንድሞቼን ይቅርታ ጠይቃለሁ። እነሱን ጠይቂያቸው። ባለቤቴንም እንዳልኩ ከነ ልጆቿ የምትሰቃየውን እሷንም ይቅርታ ጠይቄ ወደ ጸበሉም በጸሎትም ምናምን እያረኩኝ ወደ ራሴ ተመልሼ እንትንላለሁ። እናንተም ደግሞ እንግዲህ ተከታትላችሁ ይሄ ለኢትዮጵያ ህዝብ ራሱ እንትን መሆን አለበት። ሰዎች ሲቀርቧችሁ፣ ያለ ምክንያት ሲቀርቧችሁ፣ ያለ ምክንያት ብር ሲሰጧችሁ፣ ያለ ምክንያት ሲወዷችሁ ተጠራጠሩ። መጠራጠር አለባችሁ ነው የምለው። ለመሰለ መጠራጠር አለባቸው። የሆነ ሰው ከአንተ የሆነ ነገር ሲፈልግ ነው ይህን ነገር ሊያደርግ የሚችለው እንጂ አይዶን ነው። በቃ እንዲህ አይነት ነገር አደራችሁን፣ አደራ፣ አደራ የኢትዮጵያ ህዝብ ተጠንቀቁ። ከእንደዚህ አይነት ነገር አሁን ይህን ደግሞ ወደ ህግ አድርሳችሁ ህዝብ አውቀው ከእንደዚህ አይነት ነገር እንትን እንዲል የጥንቁልና ምናምን እሷም፣ እኔ ፍርዷን ትውሰድ። ከፍርዷ በኋላ ደግሞ ወደ አምላኳ ተመልሳ ወደ ራሷ ብትመለስ እንደዚህም እንድትጠፋ አልፈልግም። እንደዚህ ጋር ማለት ነው፣ እንደዚ እንድደረግ ፈልጋሉ። መጨረሻ ላይ እንትን ትላለህ ስልክ የኢንስፔክተሩ ምናምን ተቀባብለዋል ከሆነ እሱንም እየደረሰበትን ትን ያሉ የኢንስፔክተሩን ስልክ ትሰጣለ ትሰጠኛለ። በጣም ከልባ መሰግናለሁ። ሌላ የምትለኝ ነገር ካለ አሁን አንተ መጨጸትህ አሁን አንድ አሪፍ ነገር ሆኖ ሳለ ከዚህ በኋላ አሁን እንደዚህ ነገር ትንሽም ስለሚከብድ አሁን ጸበል እንግዲህ ወይ ደግሞ ምን እምታመልክበት ቦታ ሄደ እንግዲህ እዛ ቆይተህ ለተወሰነ ወራት ብትመለስ አሁን ለአንተም አሪፍ ነው። ለትንሽ ጊዜ ማለት ነው ስራ ማቆም ነገር እሱን ነው ከባድ ስለሆነ በጣም እንደነገርከኝ አራት ወር አምስት ወር ወይ ስድስት ወር ቢሆን ገፋ ቢል እንኳን እንደዚያ እሷ ነገር በሽቶ ስለሆነ በጣም ከባድ ነው የሚሆነው። ስለዚህ ስራህን አቁም ለትንሽ ጊዜ ሃይማኖት ቦታ ብትሆን ለአንተም አሪፍ ነው ብዬ እመክራለሁ። እንደዚህ ድረስ ተጠራጥረህ መጥተህ ለእኛ እንደዚህ ለሚዲያም እንደዚህ ነገር ማውራት ጽናትህን በጣም የሚገርም ነገር ነው። ሌሎች ወጣቶችም ሌሎች ለኢትዮጵያ ኅብረተሰብም እንግዲህ ምክር ነው የሚሆነው፣ ማስተማሪያ ነው የሚሆነው። እንደነገርኩህ አንተም አረፈደ አረፈደማ አሁንም ስጀመር፣ ስለዚህ አሁንም ገና ነው ገና ነው። ስለዚህ ው እሷ ጋር እናት ጋር የሚሄደህ ይቅርታ ማለት ትችላለህ። ልጆች ጋር በቃ ተመለስኩ። አሁን ያደረኩህ ነገር አሪፍ ነው። ያው እንግዲህ ተመልካዮቻችን የብርሃኑን እንግዲህ ነገር እንግዲህ በጣም ተመልክተችታል። እሱም የተፈጠረበት ነገር በጣም ነው የሚያሳዝነው። ብዙ ነገር ተከስቶበት እሱም ጠንካራ ሆነው እኛ ጋር መጥቶ ይህን ነገር ሁሉ አሳልፈዋል። እንግዲህ ትንሹ ዋረንቢ ቢሆን ግን በጣም ያሳለፈው ነገር በጣም ከባድ ነገር ነው። እሱም እንደነገረን ከዚህ በፊት እንግዲህ ቤተሰብ፣ ትዳር ነበረው ልጆች የልጆች አባት ነበረ። ከእሷ ጋር እንግዲህ ተጣልቶ ተፋቶ ነው ከእሷ ጋር የነበረው። እንግዲህ እነሱ ጋርም እንግዲህ ወስደን እነሱንም ማስማምተን አንድ ላይ እንዲሆኑ የተቻለን እናረጋለን። እንግዲህ እሱም ከዚህ ይህን ነገር እንዲወጣ ጸበል የምንወስደው ይሆናል። እሷንም እንግዲህ ለህግ ወስደናታል። ህግም ቦታ እንግዲህ ሰጥተናታል። እሷን ስታደረግ የነበረው ነገር እንግዲህ ተሰምቶ ማያቅ ነገር፣ በጣም የሚቀፍ ነገር ነው። እንኳን ለመመገብ እንኳን በጣም የሚከብድ ነገር ነው ስታደረግ የነበረው። እሷም እንግዲህ እዛ ፍርዷን የምትቀበል ይሆናል። ተመልካቻችን፣ የዛሬ ፕሮግራማችን ይህን ይመስላል። በቀጣይ በሌላ ፕሮግራም